ሰላም ሰላም፣ ሳቅሽ በጣም ደስ የሚል የምር። እና ደግሞ አንድ የሆነ የምትናገሪው የሆነ ሰነፍ ወንዶችን የምትናገሪው ነገር ኮንፊደንስሽ በጣም እና የምትናገራቸው ነገሮች ደስ የሚል። እስቲ ካሜራውን ከፍተህ ንገረን ሁላችንም እንዲሰማን። ሰላም እና ምንድን ነው ብለሽ መሰለሽ፣ በጣም ታስቂኝ ስራ እየሰራሁ ነው። ፈሳ ሁለቱን እንደ አንድ ቤት አይኖርም የምትያቸው ሴቶችን። ከዛ ወንድም ደግሞ ከፍተህ በደንብ እንዲሰሙ ምን አዘጋ ኮንፊደንስ ኖ፣ ድምፄን አለ የምትሰሚው፣ ሀሳቤን የምትሰሚው። አረ ከአንቺ ጋር መጫወት ስለምፈልግ ሳቅሽ ደስ ይላል። ኖ፣ አሁን አንቺ ሀሳብሽን አርል እንዲገዛሽ፣ እኔ ሀሳብሽን ወስጃለሁ። ምን ነው ደበረሽ? እና ቪዲዮ ደግሞ በጣም ብዙ ሰው አልችኔ ይሻላ። እኔም ፕራይቬት ነገር አለኝ ማለት የምደበቀው ዘራፊ ዱርዬ አይደለውም። ግን ሀሳብሽን ስለምወደው የምትስቂው ነገር በጣም ደስ ይለኛል። ሶፋ ላይ ቁጭ ብለህ ሪሞት ይዘህ አንድ ቀን ያሳቅሽኝ ነገር ሚስትነሽ አይደለ? ባለም ባል ነው ሰርቶ ይመጣል። ከዛ ምን አልሽ? ይሄ እንዴ ሙጥሙጥ እያልሽ ምግብ እየሰራሽ እንዴ፣ ሁለቱ እንዳንድ ቤት ውስጥ አይኖርም እኮ ፓፓራት በኩርት ፌስታል ያልሻት ሳንቅሽ ይሰራል ቤት ውስጥ ሁለቱ ወመኔ። አዎ ሁለቱ ወመኔ። መለስ ብለሽ ደግሞ ወንዱ ደግሞ አየድሮ ወጥታ ያለሽ ቁጣው ራሱ። አዎ በቃ የሆነ ነገር ጅንነቱ ምናምን። የአሁኑ ወንድ ሶፋ ላይ ውድና ፈሱን እያንዛረጠ አልጋ ላይ የሆኑ ሪሞቱን ይዞ ምናምን ነገር ወት ከየት ነው የመጣሽው አንቺ? አንደኛ የበሬ ነው የምነግርሽ እኔ አልዋሸሽም። ያላየሁትን አላወራም። ኦኬ፣ አግብተሻላ አንቺ? መጀመር አዲስ አበባ ሄዳ ገባቻሉ። እኔን አርቲስት ምን እየተከያደ ነው? አርቲስቱ አንተ ነህ። እንዴት ላክብኝ በእጃዙ ያለ ነገር ተከትላ አልመጣም። ቀስ ብለ ማን ምንድነው? አንቺ ምንድነገኝ? ግን ማሚ የምር ከመወድልሽ ነገር ምታያለሽ ሳቅሽ እና ኮንፊደንስሽ ደግሞ ንግግርሽ ከየት እንደሚመጣለሽ ሰጥት ያለሽ ደግሞ የሆነ ሰዓት ሲነሳብሽ ያንተ እጅ አለበት። ሳስበው እዚህ ላይ እና አንድ ቁም ነገር ልጠይቅ ወልዳ የስንት ልጆች አባት ነው ወይ? ሳቀል ሳቀል ሪስፔክት የሶስት ልጆች አባት ነው። አስራ ሶስት አስራ አንድ የዘጠኝ አመት ብቻለኝ። በጊዜ ነው የወለድኩት። በጣም ነው ያችን ሴት ማከብራት ምድር ላይ ብትፈልጊልኝ ምድር ላይ ብትመጣ ስጦታ፣ ጠፈር ላይ ውስጅ ያኖርሃለሁ ብትልኝ ስጦታ። ብሰት እሷ የሰጠችኝን ስጦታ ማንም ይሰጠኝ አይችልም። ይሄ ግን ከሄደች በኋላ ያለ አድናቆት ነው። ሳትሄድ በፊት የነበረ ነው። ራሷ ታውቃለች። ከሄደች በኋላ ነው የአድናቆት ወይስ እያለች ነው ያለ? አሁንም ትሰማ፣ አሁን እዚህም ኮድ ትሰማ ትችላለች። አለች። ኦኬ ነው ማለት ቲክቶክ ትጠቀማለች። ቆይ ግን አይ ማሚ፣ ቆይ ቆይ ግን ልጅ ሰጠሽን አባት፣ እኔ እንደተናገርኩት ድንገርሽ አንቺ የፈለግሽው ነገር ቢሆን የፈለገ ቢሆን በቃ ልጅ ሰጥቶሻል እኮ። ከልጅ በላይ ምን ስጦታ አለ? መጀመሪያ ዳይመንድ ቢኖሩሽ እኮ ሳጥን ነው። ወርቅ ቢኖሩሽ የሆነ ቦታ ነው። መኪና ቢኖርስ የምትሄጂበት ልትነጂ ነው ኦኬ የፈለገ ነገር ቢኖርሽ። አንድ ነገር ልጠይቀህ፣ ጥያቄ መጥያቄ ሶስት ልጆች አለ፣ ሚስት በጣም እሷን የሚያክል የሚተካ ሰው ከሌለ፣ እንዴት ሲንግል ወንክ ላይክ እንዴት ተለያያችሁ? የሰው ልጅ ኦፍኮርስ ይጋጭ። መለያየቱ መለያየቱን ተይው እና ረጅም ሰዓት ስለሚወስድ፣ አሁንም ሲንግል ነኝ። ለምን አልፈልግም? ልጆችም ብቻ እና ለእነሱ ብቻ ትኩሮት መስጠት ስለምፈልግ፣ ምክንያቱም ሼር የሚያደረገኝ ነገር አልፈልግም የሰው ልጅ አይግባባም፣ ይለያያል። ስካልተግባባ ግን የማላቃቸውን ልጆች የማላቀው ሀገር ስደት ላይ ወለድኳቸው። ልጆች ግን ሁልጊዜም አቴንሽን ሰጠችኝ። ሁሌም ለነሱ መኖር እፈልጋለሁ። አዎ፣ ግን አሁን አንተ ኔይበር እንደሷ የሚሆን ምናምን የለም አልከኝ። ነው የሰጠችኝ ስጦታ። ከእሷ ውጭ ማንም ሊሰጠኝ አይችልም። ኤግዛክትሊ። ምክንያቱም ከልጅ በላይ ምንም ስጦታ የለም። ልጆችንም በጣም ቴኬር የምታረግ ከሆነ ጎበዝ ነው። እኔ ደስ ይለኛል። እመኝ እመኝ ማሚ የአንቺ ጋር መቼ አረካት፣ አታቂኝም። አረካት ላረግብሽ አይደለም። አንስበሸዋል አንቺ ያለሽን ስሜት እኔ እወስዳለሁ። አምጥታ ስትሰጠኝ አንድ ሳምንት ኔጋ አምጥታ ስትሰጠኝ መንገድ አላጋቸው ፓፓ አለ ብሎ ይመጣሉ መንገድ ላይ እና ሲያዩኝ ሮጠው ካሉ ህዝብ ሁሉ እኔጋ ነው የሚመጡት አስበሸዋል። አሁን የአንቺ አባት አባታቸው ጋር ስተሻቸው ማማዛ ጋር ስጣቸው ስትሰጪ ሲያዩሽ ካሉ ህዝቦች ሴንትራል ላይ ሊሆን ይችላል ሮጦ አንቺ ጋር ቆኖ የሚመጡት ስትወስቻቸው ይሄዳሉ፣ ስታመጫቸው ይቀበሉሻል። እነዚያ አንሰሳዎች እኔና ቺኮም እንደዛ ነበር። እናት አባቶቻችን እኔና አንቺ እዚህ ጋር ባያደርሱ እንዴት ነው የምታስቢ? በቃ ሰታኛያለች። ስጦታ ማለት ልጅ ነው። እኔ ለእነሱ ብቻ ነው የምኖረው አሁን እና ሳቅሽ፣ ጨዋታ እዛ ውስጥ የምታስተላልፊው ሜሴጅ ግን ደግሞ ዝርጥ ብለህ ሶፋ ላይ ተቀምጠህ አትንዛረጥ የምትዩና ግን አንተ የሚያንዛርጡ ወንዶች ብለህ ታስባለህ አሉ ለመሰለሽ። አንዳንድ ጊዜ ዝም ብለው ያገኟቸውን ሴቶች እንደ ተራ ሊያዩአቸው ይችላሉ። አሩን ነው በቃ ይሄ ክለብ ላይ ሲዝናኑ ወይ የሆነ ቦታ ላይ በአንድ የሆነ ነገር ሲሆኑ ምናምን ነገር የሚንዛረጡ ይኖራሉ። ግን ልጅ ከተወለደ በኋላ ግን ማሚ እኔ አልችልም፣ በቃ እኔን ነው የምነግርሽ፣ በቃ አልችልም። አሁን ሲንግል ነኝ። ለምን ሆንክ የምትይኝ ነገር ኢመርጀንሲ እኮ አለኝ። እና ታዲያ ወንድ ጋር ጄ ወንድ ጋር ትላላለ። ግን ልጆቼን አከብራለሁ። በቃ ከሌላ ሴት አልወልድም። በቃ ልጆቼን እጠብቃለሁ። እንዳልኩሽ፣ ደግሞ የልጆቼ እናት ናት፣ ሁሉ ጊዜም ከሴቶች ብልጫዬ ናት። ከዚህ በኋላ አልወልድም አልወልድም፣ በቃ አልፈልግም። በቃ አንድ ሶስት ልጆች አሉኝ አላህ ስነሱን ያሳድግልኝ። አንተ አሁን ኦኬ ሶስት ልጆች አሉኝ አልክ፣ ኢመርጀንሲ ማለኝ አልክ። ኢመርጀንሲ ምንድን ነው ታውቂያለሽ? ኢመርጀንሲ ማለት ማራከስ አይደለም። ጓደኛ ይኖርሻል፣ የሆነ ነገር ያ ያ ገብቶኛል። ግን ያ ሴት አሁን ሜቢ ሁለተኛ ሴት የመጣችው አልወለደችም። ካልወለደች እና ልጅ ከፈለገች ከፈለገች፣ ጥያቄ ነው ተነጋግረን ከሆነ ግን ብትጠይቂ ኖሮ ድንገት ስታደርግ ቢወለድ ብትይ፣ የልጅን ጣም ስለማቀው፣ አሶር እንደ ድሮ እንደ ፋራ ያን ያንጌ ነበር ይወለድ አሶር፣ እጁ ምናምን አይደለም። ምክንያቱም የልጅን ጣም አውቄዋለሁ አውቄዋለሁ። ገብቶሻል። አይ ሉሉ አርገው ምናምን አይባልም። በቃ ግን እግዚአብሔር አላህ ደግሞ ጠብቆኝ እስካሁን ድረስ ወላ አይደለም፣ ጎፍ የለም። እኔ ጎበዞኛ አይደለም ወይ እነዛን ሴቶች እኔ ጎበዝ ስለሆንኩ ምናምን ነገር አይደለም። በቃ እኔ ራሴ ጠብቃሉ። በቃ ማሚ አታስጨንቂ፣ አልበድልም። በቃ አልበድልም። በቃ በጣም ጎበዝ ጎበዝ። ለልጆች ይሄን ያህል ቦታ ካለ በጣም ገግና አባት ነው። በቃ እንዳሴ ነው። ማሚዬ፣ ነገርኩሽ። እኔ ላአሮሽሽም ነገርኩሽ እኮ ልጆች ውጡ ስትያቸው ይወጣሉ፣ ግቡ ስትያቸው ይገባሉ፣ ተኙ ስትያቸው ይተኛሉ። ሲተኙ አዛዝነው ሻያቁ እንቅልፋቸው እኮ ያሳዝነኛል። የምር ነው የምር በተለይ ተቆጥቻቸው ወይ የሆነ ነገር አድርጌያቸው ከተኙ አመኛል በጣም። እና ዊኬንዱን ከአንተ ጋር ነዋ የሚወሩት። በይ ወቅ በቃ ሳገኛቸው ሙልክ ቀን የሚሉብኝ የእኔ ጋር በቃ አልችልም። በቃ ለእዛ ነው አንድ ጊዜ በቃ

አንቺ ሚስቴ ነሽ፣ እኔ ባል ነኝ፣ ሰርቼ ማምጣት አለብኝ። ኧረ ከኩታ ውጭ ትለኛለች ብሌ ነው ምን ትላት አለ ለብሌ ምን ከኩታ ከኩታ ኩታ ላይክ የሚለበሰው መልስ ጋቢ አንቺ ነሽ አንድ ያው ለብለሽባት እኮ ነው ያማታሽ ምን እያረግሽ ምን እያረግሽ? እኔ ቡና ቡና እየጠጣሁ ነው። እና አወል እንኳን አታስተችኝ። ይሄው ሁለተኛ ቡና ለመጠጣት እና ላይፍ እንዴት ነው በኢሮፕ በጣም ጎበዝ፣ ጀግና ጀግና አባት፣ ጠንክር ጠንክር። እሺ ልጆች ናቸው ላይፎች። በቃ ላይፍ ይቀጥላል። ማንኛውም ሰው ጋር ለሚመጣው ሰው ግን ልጆች ደግሞ ዘመዶች ናቸው። በጣም ቲ ጎበዝ ልጅ አይስዌር ነው የምልህ እኔ። በጣም ጎበዝ እንደዚህ ፕራውድ አርጎ ስለ ልጆቹ ስለሚስቶ ምናምን የሚያወራ ሰው በጣም ጎበዝ ነው። በቃ ለኔ ጀግና ልጆቹን የሚረዳ ቴክ ኬር የሚያደርጋባት ምናምን። አንዳንድ ደግሞ አሉ የሚያስመስሉ ውጭ ላይ ወጣው ማሜ፣ እዚህ ቲክቶክ ተጠቃሚ ናት፣ ግን እኔ ስሜን አታውቀውም ትጠቀማለች። ያንገናት ያን ያህል አራስ አለች። እኔ እወዳታለሁ እንድትኖርልኝ ይፈልጋሉ። ምንም እንድትሆንብኝ አልፈልግም። እና ፊክስ መሆን አይችልም እው፣ እሱ እኮ ማን ታውቂያለሽ? መጀመሪያ እኮ አንቺም አልፈሽበታል። አንድ ሰው ሲናገር ሰምቻለሁ፣ በትዳር ላይ ለመለያይ ስትወስኝ መጀመሪያ ያለቀ ነገር አለ ማለት ነው። ባለቀ ነገር በሽማግሌ በስብራት በመታሸት ምናምን አይመጣም፣ በቃ ዴድ በቃ የሞተ ነገር ነው። በቃ እዛ ጋር ማሽሞን ምን አያስፈልግም። ምን ይላሉ መሰለ ቤቱ ከፈረሰ በኋላ መጨረሻ ላይ አንዱ መጦ ነገር ሲሰራ መጨረሻው ሪዝን እኔ መሆን አልችልም፣ ቢኮዝ መጀመሪያው የቆየ ነው ይላል። አስበሽዋል ቡና መጠጫ ካሉን በስተቀር እኔና አንቺ እኔና እሷ ይሄን ነገር ማድረግ አረ እኔ ፕራወር መሆን የሚገባኝ ካለፈ በኋላ ግን፣ ስልጡን ከሆንኩ ኢሮፓን የምኖረው ኦኬ፣ እንዴት ነው የምኖረው? እንደ ድሮ እንደ አባቴ ልኖር አልችልም። እኔ እሷን ምናልባት ሌላ ቤተሰብ ከአውራ ከሰማች ታገኘኛለ እኔ መጀመሪያ እሷን ፕራውድ ነው ማድረጋት። በቃ ፕራውድ ናት። ፍቅሩ ይቀረብኝና ግን በቃ ምንም እንድትሆን በምድር ላይ የማልፈልጋ ሴት እሷ ናት። ምክንያቱም የልጆቼ እናት እኮ ናት። ዩ አር ሶ ናይስ። በጣም በጣም በጣም ፕሪሼር በቃ ልጆ- እናት የሌላቸው ልጆች ባሳልግ እኔ ሚሊየነር ብሆን ያለሞዴል ልጅ ብሆን ምን አገባኝ እንዴ? አንዳንዴ እኮ ለልጅ ብቻም አይደለም፣ ላይክ ኢች አዘርስ ላይክ ራሷ ስለምን ትሙትብኝ። ጊዜ ሰታኛል። አንተ ስለራስህ ለህሊና ልጆች። ብዙ ጊዜ ስለ ልጆች ነው ሰው ሪሌሽንሽፕ ላይ የሚያወራ ። አንዳንዴም እኮ እኛ ራሳችን ሄልዚ መሆን አለብን። ጤነኛ ነው ፋክቱ። ግን ማሚ ፋክቱ፣ እኔ እና አንቺን ለምሳሌ ያገናኛል ልጅ ነው እኮ ልበልሽ አይደለ ፋክቱ ነው ነው ልጅ ባይኖር እኮ እኔ እና አንቺ አናወራማ። እኔ እና እሷ እኮ ለእሷ አላወራም ነበር ዛሬ። ሲንግል ቦል ለማድረግም እኮ አንተ ራስህ ሰላም ማግኘት አለብህ መጀመሪያ። ኤግዛክትሊ። ያ ያ ሶ በቃ ፐርፌክት። አሁን መውነቱ ማውራት እኮ እኔም እኔም በጣም ስልችት የሚለኝና ለምን ሲንግል ሆንክብት። በጣም እጠናቀቃለሁ እና ከቻልኩ ያው ዘይት መቀየር ስፈልግ? ነጮቹ ሱ ጋር ነው የሚሄደው። ለምን መተው በራ እንኳ ኩብሽም ድገመኝ ጣመኝ ገለመኒ የለም እነሱ ጋር በቃ ከጥቁር ጋር መለሰው መታየት ስለማይፈልጉ የሆነ ነገር የሆነ ነገር ወንድነኛ ያስፈልገኛል። አሁን የዝናይን አይደለም እነግርሽ ግን ለምን ራስን እስከዛሬ ስድስት ዓመት ነው አሁን የጠበቅኩት። አከብራታለሁ በቃ እሷን እንዳለመበከል በተለይ ለልጆች ሌላ ልጅ አንጥቼ እንዲህ እንዳላደርግ ምናም ግን በዚህ ውስጥ ግን ማሚ ግን ሴት ልጅ ግን ከተለያየች በኋላ ለምንድን ነው ግዝግዝ አድርጋ ወንድ ልጅ የምትጥለው? ግን በቃ ወንድ ልጅ ከወጣ በኋላ ሹካ ማንኪያ ይሄ እኔ ነው ብሎ ላይወጣ ይችላል። እኔ ምንም ይዤ አልወጣሁም፣ ግን ያ ነገር ይስተዋላል። እሱን አንቺ አድርገሻል። አምባንቺ ላይፍ ላይ ከተለያያችሁ በኋላ በቃ አታካ ታረጊውም አይደለ? በቃ እሱን በዲስታንስ አንቺን በዲስታንስ ነው የምትኖሪው። እስኪ ምከሪኝ። ማጠፋው ነገር ካለ ልውሰድ እድሉን። ከሰጠሽ ምንድን ነው አታካ ታረጊዋለሽ ወይ

ጭራሽ አንችለሽ ነሽ እንዲወጪ። አዎ፣ እርፍ ነሽ። ቀጥይ። ሁሉን ያለኝን ሁሉ ጥዬለት ነው የወጣሁት። በቃ እንደ አዲስ ነው የገዛሁት እዚህ ስመጣ። ወላሂ አይ እኔ እንደዛ አትዋሺ። ማንደስ ኪዲንግ ግን አይ ኖ። ግን እኔ አይ ዶንት ኬር። ያለም ነገር ቢወሰድ ምንም ይጠቅምክ? ምን ቁሳቁስ ደግሞ ሰላም አይበልጥም። ብዙ ጊዜ እኮ ሰው ማሰብ ያቃቶ ምን እንደሆነ ታውቃለህ? ኦፍ ኮርስ ገንዘብ ያስፈልገናል፣ በህይወታችን ስንኖር ግን የኖርክበት ዋጋ የከፈልክበት ስንት አመት የኖርክበት ነገር ሁሉ እየፈራረሰ ነው። እኛ የምናስበው ያው ሁመን ቢን ስለሆነ ስለ ገንዘብ ምናምን ስለምናስብ ስለሚያስፈልገን ነው እንጂ እኔ አሁን ብጠይቀኝ ቴብል እና ቲቪ ምናምን ወስዳለሁ። ቤት ደስቴቴት ነው አይስር ነው ብለ አረቢያ ሸክም ቀነሰልሽ ዛምት ስንትን አያደርገኝ ምን ነው ግን ግን ማሚ ማሚ አንቺ በጣም በቃ ኔ እኔ መማርክ አሁን በሰጠሽ ኤነርጂ የምኖረው ያልኖርኩትን በፍጹም አይደለም ማወራሽ የምኖርበት ሀገር ውሸት በቃ ምንም ገንዘብ አልሰጡኝም ጥሩን ኖሮ ያኖሩኛል ግን ውሸት ማሚ በጣም በቃ ከዋሸሽ ደግሞ ምርጥ ውሸት ዋሽ ነው የሚባለው ኢቨን አሳይለም ስትጠይቂ ምርጥ ውሸት ዋሽተሽ ነው አሳይለም ማግኘት ያለብሽ ገባሽ አንቺን ለማውራት ከፈለኩ እኮ ዋሸው ወይ ምርጥ ውሸት መዋሸት አለብኝ። ግን ወንድ ነው ወይ ሴት ሲለያይ ይሄ ገንዘብ አለ ይሄ አለ ይሄ ነገር የሚለው ማን ነው ማሚ? አንቺ ጠይቀሻል። ጋሼ ቆይ እሺ ይሄን መልሽ ል ጋሼ ጠይቀሻል። አልጠየቅሽውም? ንገሪ። ስታወሪ ስለሰማው ማለት ነው። ምኑን ጋሼን? ይሄን ገንዘብ እንከፋፈል እንደዚህ ብለሻል። እኔ መች ነበር ሲጀመር ገንዘብ እንካፈል ዋላ እሺ በቃ ወንች ሆ ሰላም ለዚህ ቤት ይሁን። ሰላም ሰላም ነሽ ቆንጆ? ይቅርታ ስምሽን ስለማላውቅ ሆነው ቆንጆ ያልኩሽ ደግሞ ቆንጆ ነሽ፣ ይቻላል። ስምሽን ስላላወቅኩት ነው። ማሚ ትባላለች። ታስተምረናለች፣ ወንዶችን ትቀጣናለች፣ ሴቶችንም ትቀጣለች። መንገርታ ሲዘናለች ማሚ ይባላል። እሺ እሺ። ማ እቴጌ ጣይቱ ናት። እቴጌ ጣይቱ ጣይቱ ባይዘዌ የአያቴ ስም ነው፣ የአባቴ እናት ስም እንጂ። ዋው አይገርምም! ለጥቂት ነው የተሳሳትኩት። ጉድቁ፣ ደም ግባታችሁ እኮ ይቀራረባል። ጣይቱ ጋር ይቀራረባል። ሁ የምልሽ በርቀት ስለማይሽ ትንሽ ተምታቶብኝ ነው እንጂ የሚቀራረብ ነገር አላቸው። እኔ ምለው ምንድነው ምልሽ እጅሽን እንደዚህ አድርገሽ ተገርመሽ የምትሰማው የሚያስገርም ነገር እኮ ልናገር አይደለም። በእርግጥ የሚያስደንቅ ነገር አለኝ። እኔ ልስማ፣ እኔ ልስማ የሆነ ሰውዬ ባለሄዳቸው ቁጭ ብሎ አንችን ሲያዩ ነው የሚውሉ፣ ብለው አንቱ እንደሆን ለማረጋገጥ ነው። እኔ በእርግጥ መልሽ፣ ለእኔ የሚሆን እንትን የለሽም። ምክንያቱም እኔ ለነጮች እንጂ ለአበሾች የሚሆን ነገር የለኝም። ከይቅርታ ጋር ነው ከይቅርታ ምክንያቱም የእኔ ቴስት ነጮች ናቸው። አበሻ

በአጠቃላይ ድሆች ሀብታ መሆን አለባቸው። አራባባ ተቆራረጡ እንጂ ሌላ ነገር አይደለም። ስለገንዘብ ነው የማወራው። ኦኬ፣ አውሩን እስቲ ስለገንዘብ። ታስወጣኝ ከፈለ አያጅቦ ሳታ አያጅቦ ሳታ አማሂም በለበላል በሀገራችን። ታስወጣኝ ከፈለ ካስወጣኝ ምንም ችግር የለውም። ግን ቁም ነገር ላይ ከገባን ግን አው ስለብር ነው። አሁን አገራችን ደሃ ናት። ህዝባችን 85% ደሃ ነው። እናንተ የምታውቁት ሰዎች ምናልባት ጥቂት ነገር ሊኖራቸው ይችላሉ፣ የቤት ኪራይ የሚከፍሉት እኔም አውቃቸው። ግን 85 ፐርሰንት ድሆች ናቸው። እና እንዴት ነው ይህንን ኢኮኖሚ ማሳደግ እንችላለን ነው? በዚህ ዙሪያ ይቻላል መናገር። በዚህ ዙሪያ መጀመሪያ እሺ፣ ግን አንተ ተናገር። እኔ የምናገረው ነገር የለም ግን ሀብታም ነኝ ብለሃል እና ሀብት እንዴት እንደሚገኝ ልትነግረኝ በስራ ነው የሚገኘው። ግን ኢንተርኔት መጀመሪያ አስተካክሎ መጀመሪያ ይቅርታ ሆይ ስታካሽ ዴፎልት ይባላል። እኛ አገር ማሚ፣ እዚህ አንዳንድ ጊዜ በጣም ሲመጡ ፋውስሜን ሆር ይባላሉ። በጥባጭ ህዝቦች ማለት ነው። በጣም ይበጠብጡ አንዳንድ ነገሩ አሁን ስታስገቢያቸው ሴት ይወዳሉ ትላለች አንዷ ነው። አሁን እኮ አንቺን ቆንጆ፣ ተይ ተይ ተይ፣ ጌጣው እኔ ማሚ፣ እኔ ቆንጆ ነሽ፣ እንደዚህ ነው። ምን አላልኩ እኔ አስቂ ታስቂኛለሽ። የኔ ሰው ናቸው ቤታቸው እኔ ማሬ እንደው የባለፈው ያልሹ ቪዲዮ ብትደግሚ ይነሰኝ ፈሳም የድሮ ወንድ እኮ ይሻላል። የአሁኑ ወንድማ ስትይ እኔ ራሴ ነው እኮ ነው የገለጽሽ። ሶፋ ላይ ሆነ ሪሞት ይዘ ምን ያርክ መሰል እየፈሳ ስትይ እሱ ቪዲዮ ዩቲዩብ ላይ ልቀኝ። አንደኛ እኮ ነው። በቃ በዛ ነው ያወኩሽ። ከዛ ደግሞ በቀደምነታም ስታውሪ ደግሞ ሰማሽ ነበር ባላንስ ለምታወሪ ሴት ጥሩ ናት፣ ወንድም ጥሩ ነው። ምናምን የሚጋል አይደለም። ሴትን ተቀጠቀችና ወንድ ጋርም ትመጫለች። እኛ ጋር ግን ስትመጪ ጠጠር ታደረጊዋለች። ጋሼ ደብድበውሻል ማለት ነው። በብራቸው ነው የሚያምኑት። እኔ ጠይቀሽኛል። አንቺስ ጋሼ ምን አድርገውሽ ነው? አይ ነው ነው፣ ህይወት ያላወራ ነው። እና ለምን ጠይቅሽኝ እኔ

ጊዜ ቲክቶክ የሚባለው ያመጣልሻል። ጊዜ እኝን ሰው እያመጣቸው አሁን የወረዱትን ማለት ነው። በምክንያት ነው ያረኩት። ኦኬ አይ ጊዜ ጊዜ ጊዜ እኮ የምትጠቀሚበት ነው። የኔና አንቺ ልጅ የወለድንበት ትዳር ይዘን ያኖርንበት ጊዜ፣ እሱም ጊዜ ነው። ጥፋት አይደለም። ደስ በቃ እኔና አንቺ አልከሰርንም እኮ። ትርፍ ይዘንበት ወተናል። አሁን በትርፍ እኮ እየተንቀሳቀስን ነው። ልጆቻችን ትርፍ ናቸው። በገንዘብ ማንገዛቸው ማንም የማይሰጠን ስጦታቸው ናቸው። አባባ ስቴላ፣ ሌሉም ከታች እየጻፉልህ ነው። አይተውኛል በቪዲዮ አይቻሉ ጨረፍ አድርገው እኮ ነገር አሉኝ